አሁን ለምሳሌ ሽ ነብዩ መሐመድ ነብይ ናቸው እንጂ እንትን አይደሉም፣ አይደለ? ማለት ይሄን እንደ ኢሳ አርጓቸዋል ነብዩ መሐመድን አሁን ለምሳሌ ነብዩ መሐመድ ሞተው አሉ አላረጉም። ኢየሱስ ክርስቶስ ግን አነ በእኛ እምነት አሁን ሞተ ማለት በገደሉት፣ ከዛ በኋላ በሶስተኛውም ቀን ተነሳ። ግን ነብዩ መሐመድ አልተነሱማ ሞተው ጠይቅና ጥያቄሽን ለመልሰች መጨረሻ እንዳላቋርጥች ብዬ ነው። ማለት ነብዩ መሐመድ ሞቱ፣ አልተነሱም። አሁን ክርስቶስ ግን ሞተ ከመቃብርም በሶስተኛውም ቀን ተነሳ፣ እግዚአብሔር እንዳለው ቃሉን ፈጸመ ማለት ነው። እንዴት ማለት የባቢሎንን እንትን አፈርሳለሁ፣ በሶስተኛውም ቀን ገንብቼ ጨርሰዋለሁ ምናምን ሲል ማለት ነው። በሶስተኛው ቀን የራሱን መሞትና መነሳትን ነው ሲናገር የነበረው። ጨረሻ አለራ እስኪ ንገሪ ነቢያችን ሰለላሁ አለይህ ወሰለም አላረጉም ወይ በደንብ አድርገዋል። ነቢያችን ሰለላሁ አለይህ ወሰለም እስከ ሰባት ሰማይ ድረስ አድርገዋል። መሲሁ ያረገው እስከ ሁለተኛ ሰማይ ድረስ ነው። እርሳቸው ከዚያ በኋላ ስድስት ሰማይ ጨምሪበት ሰባት ሰማይ ድረስ አድርገዋል። ቃል ነቢይ ሰለላሁ አለይህ ወሰለም ለማ ዑሪጀ ቢ ኢለ ሰማይ ሳቢያ ወደ ሰባቱ ሰማይ ባረግ ኩን ጊዜ አሉ እንዳረጉ ለዚያው ከመላኩ ገብርኤል ከጅብርኤል አለይሂ ሰላም ጋር አብረው ያረጉበት። ኢንሻአላህ አይደለም በሰው ሙስሊም አንደበት ስለሰው ለተላይ ታገኝታላችሁ። ነብያችን ሰለላሁ ዐለይሂ ወሰለም አላረጉም ወይ? በደንብ አርገዋል። ለዚያም ኢሳ ካረገበት በላይ ያ ስለ ኢየሱስ ክርስቶስ እንዲሁ ሞቶ መነሳ ታወርጥሽ እንደው እንደ መጽሐፉ እና ኢየሱስ ክርስቶስ በራሱ አይደለም የተነሳው፣ አምላኩ ነው ያስነሳው። ይሄን ታውቃለሽ አይደለም? ባያስነሳው ነው በሰው የሚቀር የፍጡር ስጋ ነበር። ባያስነሳው ኑሮ ጣፈንታው ግን ይሆናል ከተባለ፣ በስብሶ የሚቀርስ ጋር ነው። ይሄን ላሳይሽ። ያስነሳው አምላኩ ነው። ይሄን ታውቂያለሽ አይደል? ያስነሳው አምላኩ ነው። ይሄን ላሳይሽ። ከዚያ በኋላ ደግሞ እንደው ባያስነሳው ጣፈንታው ግን ይሆን ነበር ከተባለ፣ በስብሶ ይቀር ነበር። እሱን ላሳይሽ። እሺ፣ ይኸውና የሐዋርያት ሥራ ምዕራፍ 2 ቁጥር 32 ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን፣ ይላሉ ሐዋርያቶች ወደ አስራ ከአስራ አምስት ቦታ ላይ በላይ አለ መጽሐፍ ቅዱስ ላይ። እንዴ አስነሳው፣ አስነሳው። ማን ያስነሳው? አምላኩ ነው ያስነሳው። እሺ አብ ነው ያስነሳው፣ አብ እንዳስነሳው፣ ራሱ አምላኩ እንዳስነሳው ነው አብ እንዳስነሳው በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ይላል ከሙታን ባስነሳው በማን በእግዚአብሔር አብ አይ ራሱን ራሱን ያስነሳው እንዳይሉሽ ማለት ነው ይገርምሻል አይ አብን ያስነሳው ብሎ ጳውሎስ ዘግቦታል በቃ እና ይህ ነው ሌላኛው ነገር ባያስነሳው ምን ይሆን ነበር ከተባለ በስብሶ እንደሚቀር ይናገራል ያው ተይሻል እዚጋ የሐዋርያ ሥራ ዘው ላይ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲህ ከሙታን የታመነውን የዳዊትን ቅዱስ ተስፋ ሰጣቸዋለሁ ብሏል ይላል። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው። እንግዲህ ባያስነሳው በስብሶ የሚቀር የሆነ የፍጡር ስጋ ነው ክርስቶስ እንደማናችንም ፍጡር ናቸው። ነገር ግን ነብይ ነው መልእክተኛ ነው። አምላክ ትልቅ ቦታና ደረጃ ሰጥቶታል መልእክተኛም አድርጎታል። ተአምራትን ሰጥቶታል። ይህን አንቀድም ለእስራኤል ልጆች ተምሳሌት ነበር ወይ? አዎ ተምሳሌት ነበር። በጣም ምርጥ ነብይ ነበር ይችላለን። ነገር ግን እኔን አብለኮኝ ብሎ አልተጣራም። ያካል እኔን አብለኮኝ አላለም። ሳያዛቸው እንዴት ነው ሰዎች እርሱን ማምለክ እርሱ መጣላት ነው። ክርስቶስ ምን አለ? ብትወዱኝ ትእዛዜን ትጠብቃላችሁ ነው ያለው አይደል? በትእዛዙ መካከል አምልኩኝ የሚላለው ወይ ነው ጥያቄ? በፍጹም። ክርስቶስ ያንዳንዱን አምላክ እንዲያመልኩ ነው ሰዎችን የሰበቀ በአንዳንድ ሰዎች እንደዚህ ቤተክርስቲያን በሚያስተምሩ ሰዎች ምናምን ስሰማ ከቁርአንና ከመጽሐፍ ቅዱስ በጣም የሚቀድመው መጽሐፍ ቅዱስ ነው። ከብዙ መቶ ዓመታት በኋላ ነው ቁርአን ነቢዩ መሐመድ ከተልከው ከመጡ በኋላ ነው። እያንዳንዱ የቁርአን እንትን ከመጽሐፍ ቅዱስ ነው የተኮረጀው እንጂ መጀመሪያ የተጻፈው መጀመሪያው መጽሐፍ ቅዱስ ነው ይባላል። እና በዚ ዙሪያ ሃው ማች ስትሩ የሚለውን ብትገልጽልኝ ይፈልጋለሁ። አንደኛ፣ ሁለተኛ ደግሞ እንደሚታወቀው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንደሆነ በመስማት ብቻ ሳይሆን ራሴም ያየዋቸው ብዙ ቦታዎች አሉ። መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው፣ አምላክ እንደሆነ፣ ፈጣሪ እንደሆነ እና ተልኮ እንደመጣ ሁሉ ምክንያቱም አብ ወልድ፣ መንፈስ ቅዱስ ሶስቱ አንድ አምላክ እንደሆኑ የሚገልጽ ብዙ ቦታ አለና በሙስሊም ደግሞ ኢየሱስ ብለው ብላችሁ የምትሉት ነቢ ኢሳን ነው ነቢ ኢሳ ደግሞ በመጽሐፍ ቅዱስ ላይ ቁርአን ላይ የተጠቀሰው ነቢይ ኢሳ በእኛ በመጽሐፍ ቅዱስ ላይ ኢየሱስ እንዳልሆነ ብዙ ማስረጃዎች አሉ። እሱ አይደለም የሚሉ አሉ እና ስለዚህ ተጨባጭ የሆነ መረጃ እንድትነግረኝ ነግረኝ እፈልጋለሁ። ሌላው ቅድም ላይ አንዲት እህታችን ስትናገር የሰማው ነበረ። ነቢዩ መሐመድ፣ እስከ ሰባቱ ሰማይ ሄደዋል ይላል። ግን ለዚህም ተጨባጭ የሆነ መረጃ በግድ እንትስ ያው የተቆራረጠ እያዳመጥኩ ነበር ግን ነቢዩ መሐመድ ሙሞተው እንደቀሩ ብዙ መረጃዎች ያሳያሉ። ግን ኢየሱስ ግን ሞቶ በሶስተኛው መቃብር አሸንፎ እንደወጣ ሁሉ ይገለጻል እና እስኪ ስለነዚህ ስለ ሶስቱ በደንብ ክላስፋይ አድርገህ አብራራለኝ እና ሌላ ጥያቄም ይኖረኛል። እስኪ ማለት ብዙ ጊዜ በአለማዊ እንደምነግር ዶክተር ነኝ ብዙ እንትኖችን አሳልፍ ያለው ግን በቴዎሎጂ ላይ ምንም እውቀት ስለሌለኝ ነው እነዚህን ብታስረዳኝ።

ይሄ ነው። ስለዚህ ከአምላክ ዘንድ በቀጥታ ለነቢ ስ ላ ስለም የመጣ ቃል እንጂ የተኮረጃ አይደለም። ይቻላ ይህ ነው። ሌላኛ ሁለተኛ ጥያቄም ነበር። እስ አስታውሱ ወይም አስታውሱ የተናንሰ ለማስታወሱ ያል እኔ ራሴ ነግራለሁ። ሁሴንዬ እንትን ነው አሁን ካልከው ላይ ቁርአን መቼ ነው የተጻፈው? እስኪ ማለት አሁን መጽሐፍ ቅዱስ በኦሪ ዘመን እንደነበረ ይነገራል። ማለት በኢየሱስ ክርስቶስ ከመምጣቱ በፊት ነው የጻፈው ይባላል። ለዛም አንዳንድ መረጃዎች እንደሚያመለከቱት ቁርአን መቼ ነው የጻፈው ነው? ወይስ በኦርቶዶክስ እንደሚታመነው እውነትም ቁርአን ነው የሚቀድመው፣ ወይስ መጽሐፍ ቅዱስ ነው የሚቀድመው? አሁን ስለ መጽሐፍቶቹ እየጠየክ ነው ወይንስ ስለመጣው ቃል ከሆነ ኮረጃል አልኮረጃ ከሆነ ጥያቄ አልኮረጁም ከአምላክ ዘንድ የመጣ ነው ታላርለ አሁን ስለመጻፉ ከሆነ ደግሞ ማንጻፋቸው ወደሚለው ልንመጣ ነው የቃል የመጣው ከማነው ወደሚለው ልንመጣ ነው መጽሐፍ ቅዱስ ማነው የጻፈው ማነው የጻፈው ማነው የጻፈው እያልኩ ነው መጽሐፍ ቅዱስ ትክክል ነህ። መጽሐፍ ቅዱስ የተጻፈው አንዳንድ መረጃዎች እንደሚያሳዩት ሰዎች ናቸው። በእርግጥ ግን በእግዚአብሔር ወይም በፈጣሪ መንፈስ እየተመሩ የተለያዩ ሰዎች በተለያየ ዘመን እንደጻፉትኝ ብዙ ማስረጃ አለ። ለምሳሌ ምን አልከኝ ለምሳሌ ማን፣ መጽሐፍ ቅዱስን ከጻፉት መካከል ለምሳሌ ያክል አንድ ጊዜ ጠብቀኝ። ለምሳሌ ወስደን ብናይ፣ ይቅርታ፣ አንድ ጊዜ ተጠብቀኝ ያለው ሴኔ። ለምሳሌ ለምሳሌ ምን ይላል መሰለህ? ይሰማል ድምጼ? ምን ይላል መሰለህ ሳይሆን ማን ይሰማል? ለምሳሌ የመጽሐፍ ቅዱስ ባለቤቱ እግዚአብሔር እግዚአብሔር ሲሆን ጸሐፊዎቹ ግን ከእርሱ የተላኩ ቅዱሳን ሰዎች እንደሆኑ መረጃዎች ያሳያሉ። ለምሳሌ አክልን ሊቀነቢያ እኮ፣ አዳምጠኝ እኮ እኮ አዳምጠኝ፣ ሁሴን አዳምጠኝ። ለምሳሌ ሊቀነቢያት እየተባለ በመጽሐፍ ቅዱስ የሚጠቀሰው ሙሴ ጻፍ ተብሎ ከእግዚአብሔር ዘንድ ተነግሮት እንደጻፈ መረጃዎች ያሳያሉ። ለምሳሌ ጻፍ ተብሎ መሆኑ መጽሐፍ ቅዱስ ይናገራል። ዘጸአት 17 ከቁጥር 14 ላይ ወስደው ብታይ እንደገና ደግሞ ዘጸአት 34 ከቁጥር 17 ወስደህ ብታይ፣ ነቢዩ ኤርሚያስን እንሆ ቃሌን በአፍ ውስጥ አኖራለሁ ብሎ እንደገለጠው እግዚአብሔር የሰጠውንም ጽፏል። አየህ፣ ማለት እግዚአብሔር እየተናገራቸው በመንፈስ እንደጻፉ ይገልጻል። ለዚህ ማስረጃ ዘጸአት 17 ከቁጥር 14 አዎ፣ አስራ አራት ላይ ወስደህ ብታይ እግዚአብሔር ጻፍ የሚለውን ቃል እንደነገራቸው ያሳያል። ጻፍ ብሎ እንደነገረው እሱ ብቻ አይደለም። እንደገና አሁንም አሁን ጻፍ የሚለውን አይደለም እየጠየኩኝ ያለሁት እኮ ማለት የጻፈው ሰው የጻፈው ሰው ነው እንደነገረኩ ግን ጻፍ ተብሎ እንደጻፈው መረጃዎች ያሳያሉ። አሁን የምነግርህን ማለት ነው። ዝም ብሎ ራሱ በዘፈቀደ ወይም በራሱ ፍላጎት የጻፈው